ወጫችንን በማንኪያ ገቢያችንን በአንካፋ አማናው ላይ በቀኛው ላይ የግድ የጉን አሰማን እያላችሁ ከች በሉ ማለት ነው። ዛሬ ደግሞ እንደ ማናቸውም ሶሻል ሚዲያ ተከታይ ዞር ዞር ማለትን አይቀርምና ልጅ ያቦካው ለራት አይሆንም ያሉት ተረት ትክክል ነው። አብርሺና ሩታ ቦይ ፍሬንድ ወለ ገርን ፍሬንድ ወይም ደግሞ ፈልጋ ፈልገው ለመቃመስ ሩጠ ሁዲው አገር ለቀው የተገናኙት አሁን ሰርጋቸው ወይም ትዳራቸው እንዲያልሆነ ሆኗል ማለት ነው። አሰላም አለይኩም ራህመቱላሂ ወበረካቱ። ውድ እና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ አለሁላችሁ፣ አልሐምድሊላሂ ሰላም ነኝ። ለቻናል አዲስ የሆናችሁ ሻ ላይክ፣ ሰብስክራይብ እያደረጋችሁ ገባ ገባ እያላችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እኔ አሪፍ አሪፍ ነገር እየነው የምመጣው መሽም እንደነ ደመቁ እንደነ ሌሎቹ ለሌ ልጅ የሚያፍርበት ልጅ የሚያፍርበት ነውር አሳፋሪ ነገር እንዳይሰሩም ወለ እንዳልሰራም ለመጠንቀቅ ለጠንቃቂያ ያህል የሰሩትን እንዲታረሙ ምክር ላይ ነኝ ማለት ነው። ያው እንግዲህ ሩታና ብርሽ እንደምታውቁት ነው። በፍቅር ጊዜ አካሌን፣ አካልሽን ይባባላሉ። ማናቸውም ፍቅረኛ ማቾች ሲጣሉ ደግሞ አይንህን ላፈር፣ አይንሽን እንዲያላይ ይባባላሉ ማለት ነው። በብላ ብላ

እናትና አባት ሁልጊዜ አንገት እንደደፋ ሁሌ ሁሌ እንደተናደዴ ሁሌ እንዲያለቀሰ ሁሌ ተሰው በታች እንዲሆነ ነው። እና ሁለት አዲስ አበባ መጥተዋል ማለት ነው። ፋዘሩ አብርሽ ሁኖም ሳለ ባለፈው እንኳን እንዲያው ልቧም ስለፈለገ የካናዳውም ወሬ ለማስወራት እና ውሸት ስለሆነ እንዲያው ጎረበጥበጥ ጎረበጥበጥ ብላ ወዲያው እሺ ብላ ታርቃ ነበር። የአሁነኛው ግን አምራለች። ምክንያቱም አንድ ሰው ሲደጋገምበት ማርም የሚመራል እንኳን ነገር ይባላልና፣ ደግሞ ምንድን ነው እሱ በቤት አስቤዛ በሌላ ጉዳይ ታይሆን፣ ሴት ላይ ነው ሴት ላይ በፊት በፍቅር አሁን ደግሞ በዚችኛቱ እየሄደ ስለሚለጠፍ ነገ ደግሞ እነዚህ እንትቶ ሌሎቹ ዘንድ መሄድ ምን ዋስተናለኝ? እንደዚህ እየበገንኩኔ እያለሁ በቁንጅናም በሁሉም እኔ ለማስቀናት ይሁን እኔ ምንም አይገባኝ አለች። እዚህ ላይ እውነቷ ነው ሩታ። ምክንያቱም አንድ ወንድ እርግጥ፣ ማናችሁም ወንዱ አፍቅሮሽ፣ ቂጡ ተንቀጥቅጦ፣ ቂጡ ተቃጥሎ አፈቀርኩሽ፣ ወደርኩሽ ብሎ ስንት ሽማግሌ ሙክቱን፣ ማሩን፣ ጮማውን፣ ብሩን፣ ጋቢውን ይዞ ለእናት ላባትሽ፣ ላክስት፣ ላጎትሽ፣ ለአያትሽ፣ ላባት ለእናትሽ፣ ለወንድምሽ ጥሎ ተንበርክኮት ያገባሽ ነው እንጂ ሴት ልጅ እወደዋለሁ ብላ እናትና አባቷን ረግጣ በቦርሳ ጓዟን ይዛ ወንድ ያገር መሄድ ውርደት ነው፣ ተራሱ አልፎ ለዘመዶቿ ለቤተሰቦቿ ውርደት ነው። እንደዚህ ሆኖ ነው ሩታ ማለት ነው፣ ትዳርሽ የቦካ እንደ ሊጥ ማለት ነው እንጂ አሁን እሱ አፍቅሮሽ ወዶሽ ጭጥ ውስጥ የሚንቀጠቀጥ ቢያፈቅርሽ እንዲህ አይሆንብሽም። አታይም? እንደ እንትና ኤፍሬም የተንቢ ወንዲም ራሱ በአጋጣሚ ታክሲም ውስጥ ቢሆን እያብን ያገኛት ስላፈቀራት፣ ቄቄ ስተምንቀጠቀጥ ነው የምወድሽ ነው የሚላት። ዋጋ ከፍሏል። አሁን እዛ ባለፈው ጎረቤት ነ ብሎ ያዱብድ ያው ልጅ መጥቶ አብርሽን እንትናንም ኤፍሬምን እና እያብን ያስቸግራቸው። ኤፍሬም ዋጋ ከፍሏል። የዛህን ጊዜ ምንድን ነው ስለሚወዳት ነው። መጀመሪያ እሱ ስላፈቀራት፣ እያብ ብታፈቅረው እንዲህ አይሆንላትም። አሁን አብርሽ ለሩታ ዋጋ የማይከፍለው ፍቅር የለውም ተሩታ እሷ እንጂ የወደደችው እሱ አልወደዳትም። ገባችሁ? ለጊዜያዊ ጊዜ ማሳለፍ ያ ነው እንጂ አብሯትም ያለው ወዷት አይደለም። ማናቸውም ቢሆን አንዱ እንዲል በተለይ ፍቅረኛ ወለ የተዳራ ጋር ትይዝ እራሱ ትወድሽ ነው። ተስፋም ቆርጦ ቢተውሽም ፍቅርም አቸንፎ ወይም አንቺን እንደ ምንም ብሎ ጠልፎም ሆነ ደፍሮም ሆነ አግብቶም የሚይዝሽ እሱ ያፈቅርሽ ነው። እራሱ እሱ ያፈቅርሽ አንቺ እንኳንም እንቢ ብለሽ ተለያየ አገር ሄደሽ ብታመልጪው ብትጠፊበት ማለት ነው። ምን ጊዜም ተሆነው አወጭም ሌላ እንኳን ቢያገባ ማለት ነው። ግን አንቺ ተሆንሽ ወድርሽ አይፈልግሽም። እኔ እኮ አልወዳትም ሞራኗን እንዲያል ሰብራብኝ ጊዜያዊ ልጠቀምባት እንጂ እሷ እንደወደደች ሁሉ እኔ ደግሞ ሌላ ታይቤ የሆነች ሴት እፈልጋለሁ። እሷ ወድኋለሁ አለችኝ፣ ለእኔ ታይቤ አይደለችም ነው የምልሽ እና ማናቸውም ወንድ እና ሴት ታይቡን ፈልጎ ትፈቃቅር ነው እንጂ በተለይ ወንድ ልጅ ሴቲቱን አፈቅርሻለሁ ብሎ ትወዳት ነው እንጂ ሴቲቱ ወንዱን አፈቅርሃለሁ ታሌ ተጣለቅስ እንደምንኖር ይሄን አውቃችሁ ፍቶ ፈቱ። በቃ በቃ አሁን አብርሽ የሚያለቅሰው አውቆ ነው፣ እንደሰው ይምሰል ነው እንጂ ይወዲያት አውዲያት ቢወዲያት እሷ እያለች ፍቅር ጋር ሄድ ብወዲያ ተሷያለች ሌላኛቱን ፍቅሩ አቅፎ ነገ በአዲስ ቪዲዮ ጠብቁኝ ይላል። ሙያ አርጎት ማለት ነው። ሴት እያለችህ ሴት ትይዛለህ እንዴ? አንተ ኮ ታልፈለግካ ትሩታወላ እኔ ወይም በሃይማኖትህ ሃይማኖትን ጠርተህ እኔ አልፈልግሽም፣ እኔ ታልወድህ ስለወደድሽ ታይቢ አይደለሽም፣ ታይቢ የሆኑትን የማያቸውን እነሱን ነው ማፍቀር የምፈልገው ብትላት ይችልኝ ተስፋ ተቆርጠ ነበረ።

ከዛ ትጣሉ፣ አባቴ፣ እናቴ፣ አጎቴ፣ አክስቴ፣ አይሰራም። ወትሮ ነበር እንጂ መጥኑ መድቆስ፣ አሁን ምን ያደርጋል? ዲስት ጥሮ ማልቀስ ነው የሚባለው። እና ቀጣይ ቪዲዮ ውስጥ የምንገናኝ ወሰላም አሌኩም ረህመቱላ በረካቱ ቪዲዮ ኢንሻላ። ሰብስክራይብ እያደረጋችሁ አበረታቱኛ፣ አሳድጉኝ እላችኋለሁ። ቻው።